እኔ አባዬ እያለ ሌላ ምንም ነገር ተጨንቅ ያላ አንድ ነገር አይደለም። አንድ ሀና አለምን ሁሉ ልሰዋላችሁ ይችላል። አንቺ ያልገባሽ ይህ ነው፣ ሀና ከአለም ትበልጣለች። ሀናን አይደለም የወለድ አንጀት ይቅርና እኛ ወጣቶቹ እንኳን የምንሰፈሰፍላት አይነት ልጅ ናት። እዛ ቤት የገባሽው እኮ ከሀና ከአሳጣ ገባ ለመግባት አይደለም። እና ፊት ለፊት ስታማኝ ዝም ማለት ነበረብኝ። የፈለጋቸውን ብትርሻ አንቺ ውጫነቃል። አክስቴ ምን እያልሽ ነው? ብናገር ምንድነው ችግሩ? ሊሆን መጀመሪያ የምርመራ ውጤት ይላል። እሱን እኮ ሰላም ሆነች። ምናሴ ከአንቺ በላይ እሷ እህታቸው እንድትሆን ነው የሚፈልጉት። ምን እንዴት? ዶክተር ሀና ውጤቱን መርምራ እራሷ አደረሰችበት። ሀቁንም አጋለጠቻቸው። ዶክተሩ በገንዘብ ተታሎ ውጤቱን ሊያጭበረብር ሲል ሀንዬ በፍጹም እውነታውን ደርሽበታለው በማለት አጋለጠቻቸው። እሴትም የምታደርገው የምትጨብጠው አጣች። ወይዘሮ ባዩሽ ሴራዋ ተገለጠ፣ ክፋቷም ፊት ለፊት ተነገረ። ወይዘሮ ባዩሽም በሀፍረት አንገታቸውን ደፉ። ወይዘሮ ሜላትም ምኑ የሆነ ጋረደኝ ልጄ ሀና በማለት እንባቸውን አፈሰሱ። የሃንዬን አንገትም በማነቅ ተላቀሱ። ልጄ ለ16 ዓመት ሙሉ እየጣፋሽኝ አንቺ ሀንዬ ነበርሽ። ለካ እኔ ሃሴት መስለኝ ከሷ ጋራ ብዙ ሰዓት ተጃጃልኩ በማለት በእንባ እየታጠቡና እየተጸጸቱ ሃንዬን ይቅርታ ጠይቋት። እነ ሰላምና ምናሴ እህታችን ድሮም እኮ አውቀን ነበረ አንድ ጊዜ ከሞት የተረፍኩበት የህይወት አጋጣሚ ደማችን ከሀንዬ ጋር ብቻ መመሳሰሉ ጥርጣሬ እንዲፈጥርብኝ አድርጎኛል። በኋላ ደግሞ ሀንዬ ቤታችን ውስጥ ስለተፈጠረው ነገር ሁሉንም ሚስጥር ስታስረዳኝ እህቴ እንደሆነች ተገንዝቤ ነበራለች። ምናሴም ሀንዬ የጠፋሁት እህታችሁ ሃሴት ማለት እኔ ነኝ ብላ ታሪኳን ካጋራችን ጀምሮ እንቅልፍ ባይኔ አልዞረም ነበረ። ይህን የእህትነት ስመኘው እንደነበርና ዛሬ በትክክልም እህቴ ሆና ስላገኘዋት ደስታዬን መቆጣጠር አቅቶኛል በማለት በእንባ እየተራጨ እህታቸውን አቀፉ። እነ ሀሴት በሀፍረት አንገታቸውን ደፉ። ወይዘሮ ባዩሽ የወይዘሮ ሜላትን ንብረት በመፈለግ እሳቸው ያሰቡት ሳይሳካ በመቅረቱ የመድረሻ ያለሻሉ ለምትጠየቂው ጥያቄ ሁሉ በራስ መተማመን መልሽ፣ ካለበለዛ ወይዘሮ ሜላት እንድትጠራጠር እንዳታደርጊያት በማለት ያስጠነቀቀቻትን ረሳችሁና የወይዘሮ ሜላትንም ሆነ የአቶ መስፍኔን አይን ገልጦ ለማየት ተቸገሩ። በሀፍረት ተሸማቀቁ። ወይዘሮ ሜላት ከዚህ በኋላ የወይዘሮ ባዩሽን አይን ላለማየት ማሉም ተገዘቱም። ወይዘሮ ሜላት እጅግ በጣም ተበሳጩ። እስካሁን ከልጅነት ጀምሮ የምወደሽ ጓደኛ ባዩሽ በዚህ ልክ በእኔ ላይ ተንኮልና ክፋትን ትሰሪያለሽ ብዬ አላሰብኩም ነበር በማለት ተበሳጩ። ውድ ተመልካቾቻችን፣ እንግዲህ ከዚህ በፊት ያቀረብኩላችሁ የሚቀጥለው ክፍል ምን ሊሆን ይችላል የሚለውን ግምቴ ነበረ። ወይዘሮ ባዩሽ እውነት ውጤቱን ያስቀይሩት ይሆን? ዶክተሩስ ለሙያው ታማኝ ይሆናል ወይስ ገንዘብ አታሎት ውጤቱን ይቀይረዋል? ወይዘሮ ሜላትስ የሀንዬን ልጅነት በትክክል የደረሱበት ሰዓት ምን ሊሰማቸው ይችላል? ምክንያቱም ልጃቸው በጣም ይያንገላቷትና ይገፋት ይገኛሉ። ሀንዬ በትክክልም ልጃቸው እንደሆነች ከነገረቻቸው ጀምሮ በጣም ና የእርሷን ንብረት በመፈለግ እንዳደረገችው እየሳሉ ጌታቸው መሰንበት እንደሌለባት እየተናገሩ ይገኛሉ። ቀጥሽ እስከሚሻላቸው ድረስ ቆይና ከዛ በኋላ እዚህ ቤት ተወጫለሽ በማለት ከቤታቸውም ለማባረር ቁርጠኛ ሆነዋል። ልጆችን ምርመራው ተደርጎ በትክክል ምህታቸው እንደሆነች ስላወቁ እናት ብቻ አምናላቸው የቤተሰብ አካል እንደሆነች ተቀብለዋት በፍቅር መኖርን ተመኝተዋል። እነ ሰላምና ምናሴ ማለት ነው። ጥሩ ባዩሽም የሚፈልጉትን ጥቅም ለማግኘት ደፋ ቀና እያሉ ነው። እስከ ሞት ጥግ ድረስ መታገል ይኖርብናል፣ ወደኋላ እንዳትሸሽ በማለት ሀሴትንም አስጠንቀቀዋታል። አቶ መስፍኔ መምጣትም ለሚፈልጉት አላማ ምቹ እንዳልሆነም ስጋት ፈጥሮባቸዋል። እርግብ ከምርመራ በኋላ ስለሚጠብቃት ህይወት አሳሳቢ ሆኖባታል ልጃቸው እንዳልሆነች ውስጧ የሚያውቀው እርግብ ውጤቱ በትክክልም ሀንዬ ልጃቸው እንደሆነች ሲታወቅ እኔ የት ደርሳለሁ የሚለው ነገር እጅግ በጣም እያሳሰባት ይገኛል ወይዘሮ ባዩሽ ግን ከምርመራ በኋላ ስላለው ውጤት ምንም ነገር አትጨናነቂ፣ አታስቢ በማለት በራስ መተማመን እየተናገሩ ይገኛሉ። ታዲያ በዶክተሩ የተማመኑበት ምን ጉዳይ ቢኖራቸው ነው? እንግዲህ ሀንዬና አርግብም የጸጉር ናሙናቸውን ለዶክተሩ ሰጥተዋል። ዶክተሩ አንዳንድ ጥያቄዎች በማንሳት ሀናንም ሲያወዛግባት ተመልክተናል። ዶክተሩ ግን ምን ፈልጎ ነው ለማምታታት ሲሞክር የነበረው? በሕክምና ሙያ ጠንቅቃ የተማረችውና ጎበዟ ሀንዬ ያሳደጋትን አባቷን ለማሳከም ስትል በእናቷ ቤት በሰራተኝነት ተቀጥራ የምትሰራው ጎበዟና ትሑቷ ሀንዬ። የእሷን ነገር ለመንጠቅ በዙሪያዋ ያሰፈሰፉ ጠላቶቿ እነ ሐሴትና ባዩሽ ጥረታቸውና እቅዳቸው ይሳካላቸው ይሆን? ወይም በትክክል ለሙያው ታማኝ ሆኖ በዶክተሩ አማካኝነት የባዩሽ ሴራ ይገለጥ ይሆን? አብረን የምንመለከተው ይሆናል። አባት ግን ልጃቸው እንደሆነች ውስጣቸው ስለነገራቸው ባነጋገሯም ሆነ በሁኔታዋ በቁም ነገሯ እየቀኑባት ይችን የመሰለች ልጅ አምላኬ ሆይ አትንፈገኝ፣ ሰጥተህ አትንሳኝ በማለት በጸሎት ላይ ናቸው። አቶ ኖላዊ ሀንዬ እያስጨንቃት ያለው ጉዳይ በግልጽ መናገር ስላልቻለች በጣም ጭንቀት ውስጥ ገብተዋል። ልጄ የጨነቀሽ ነገር ምን ሊሆን ይችላል ሊሆን ምናልባትም ለሕክምና የምታወጣው ገንዘብ ሊሆን ይችላል ሊሆን በማለት ብዙ ሀሳብ እያወጡና እያወረዱ ይገኛሉ። በጾለትም እያሰቧት ነው። ሀንዬ ከምርመራ በኋላ ስለሚጠብቃት ሕይወት ጭንቀት ውስጥ ገብታለች። አሳዳጊዎቿን አገኘች ማለት አቶ ኖላዊ ትታኝ ትሄዳለች የሚል ጭንቀትና ሀሳብ ያወጣሉ ያወርዳሉ። ይሄ ደግሞ በህመማቸው ላይም ተጽዕኖ ሊፈጥር ይችላል። እውነተኛውን ነገርስ እንዴት አድርጌ ነው መናገር የሚችለው? በማለት ራሷን እያስጨነቀች ትገኛለች። ወይዘሮ ሜላትስ ልጃቸውን እያንቋሸሹና እየገፏት ባሉበት ሰዓት ትክክለኛውን መረጃ ሲሰሙ ምን ሊሰማቸው ይችል ይሆን? ለምን ይሆን ግን ራሳቸውን ማስተዋልና ማሰብስ የተሳናቸው የወይዘሮ ባዩሽ ሴራ እንደሆነስ በትንሽ እንኳን እንዴት መጠርጠር አቃታቸው? ኖላዊ ክፍል 47ስ ምን ይዘውልን ይመጡ ይሆን? የነሐንየ ውጤት መጥቶ ይገለጥ ይሆን? ዶክተሩ ለሙያው ታማኝ ይሆናል ወይስ በባዩሽ ሴራ ተጠልፎ ይወድቅ ይሆን? እናንተ ምን ታስባላችሁ ውጤቱ ይቀየራል ወይስ ትክክለኛውን መረጃ ይዞልን ይመጣ ይሆን እንግዲህ ኖላዊ ካየናቸው ውስጥ አጠራ አድርጌ ያቀረብኩላችሁ ይሄን ይመስላል ለቻናሉ አዲስ ሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሆኑ አመሰግናለሁ ኖላዊ ክፍል 47ን ይዘን ከቸች እንላለን ባይ ባይ ወዳችኋለሁ